እያጽናናኝ ያለ መድኃኒት ኢየሱስ ክርስቶስ አይዞሽ እያለኝ ነገም ዛሬም እሱ እየተንከባከበኝ አለሁ ማለት ነው። እያንዳንዷ ቀን ስትመሽ ና ስትነጋ ጌታ ኢየሱስ ክርስቶስ አመሰግናህለው ላለሁ እና ኢትዮጵያውያን ባላችሁበት ሁላችሁም ጸልዩልኝ። በእውነት ኢትዮጵያውያን ስለምን እቺ ሴትዮ ወደዚህ ምክንያቱም ትንሽ ሚዲያ ላይ በታየው ነገር ወይም ሚዲያ ላይ ከልጆቼ ጋር በወጣሁት ነገር ሰዎች ብዙ ስም ስለሰጡኝ ነው። ኢትዮጵያውያን ምንም ማለት አይደለም። የሰው ልጅ ብዙ ነገር ይባላል። ይሄ ከንቱ ስጋ ብዙ ይታማል፣ ብዙ ይባላል። ነገር ግን ዋናው ነገር ቁም ነገሩ ምንድን ነው? ከዛ ፈተና ወይም ከዛ ብዙ ከተባለ ነገር ራስን ጠንካራ አድርጎ በእግዚአብሔር ፊት መቆም ነው። ምክንያቱም የሰው ልጅ መቼ ምን ጊዜም ቢሆን አጥፊም ነው እንደገና ደግሞ መልካምም ነው በእውነት ነው የምነግራቸው ኢትዮጵያውያን ብዙ ሰው ያጠፋል ነገር ግን ንስሐ ከመድንግል ነው ንስሀ ገብቶ ወደ እግዚአብሔር ከተመለሰ ያለ መድኃኒቱ ኢየሱስ ክርስቶስ ይቅር ባይ አምላክ ነው እና ወደ መጣሁበት ሀሳብ ልግባና ልላችሁ የፈለግኩት ኢትዮጵያውያን፣ በዚህ ሰዓት እኔ በጭንቅና በሐዘን ውስጥ ስላለው ህፃናት ልጆቼን በመለየቴ ትልቅ የሆነ ጥልቅ ሐዘንና የልብ ስብራት ስለገጠመኝ ኢትዮጵያውያን፣ እኔ እየተሰራብኝ ድግምት ነው በቃ። በድግምት አሰራር እንዴት ብዬ እንደማወራችሁ ቃላት ያጥረኛል። በጣም ረጅም ጊዜ ሄጅ አላቅም ነበር ወደ ገጠር ወደ ክፍለ ሀገር ሄጅ አላቅም ነበር። ነገር ግን ከረጅም ጊዜ በኋላ ወደ ክፍለ ሀገር ሄድኩኝ። እንግዲህ የምታውቁት ነው። አባቴን አጣሁ። አባቴን ካጣው በኋላ ደግሞ ከእንደገና በወሩ ደግሞ ሶስት ፍሬ ህፃናቶች። እንግዲህ ቤት የለኝ፣ መኪና የለኝ፣ ገንዘብ የለኝ፣ አጠገቤ ሰው የለኝ እንግዲህ እውነት እውነት ንንገራችሁ ኢትዮጵያውያን በእውነት የድግምት ጥልቅ አሰራር እንዴት መጥፎ እንደሆነ ነው የምነግራችሁ። በእውነት ነው የምነግራችሁ። ይህንን እንዴት ልላችሁ ቻልኩኝ፣ እያደርኩ እየዋልኩ የተገነዘብኩትና ያየሁት ሪል የሆነ በራእይም ይሁን በትክክለኛው መንገድ የሄድኩበት የተራመድኩበት ቦታ በስነ ስርዓት የታየኝን ነው የምነግራችሁ። በእውነት ነው የምነግራችሁ። ገጠር ውስጥ በሚሄድ ሰዓት እንደገና እንደገና አዲስ አሰራር አድርገው በአዲስ መልኩ ድግምት ሲሰሩብኝ፣ እንግዲህ አንድ ሰው ድግምት ሲሰራበት ራሱን ይጥላል፣ ራሱን ተስፋ ይቆርጣል። በቃ ስራ መስራት በቃ ያስጠላዋል። በቃ እንዴት ብዬ ልንገራችሁ፣ ቤተሰቡን ይጠላል። ድካም ድካም ይለዋል፣ ብስጭት ብስጭት ይለዋል። በቃ እንዴት ብዬ ልንገራችሁ። በእውነት ነው የምነግራችሁ፣ በእውነት ኢትዮጵያውያን ምን ነው ባልሄድኩኝ እግሬ በተሰበረ ነው ያልኩት። በእውነት ኢትዮጵያውያን በእኔ የደረሰ በማንም አይድረስ። ሟርት ሲሰሩብኝ ራሴን እንድጥል ነው፣ ራሴን እንድከዳ ነው። መሄጄ ሩጭ የመኪና ውስጥ እንድገባ ነው። ነገር ግን ያለ መድኃኒት ኢየሱስ ክርስቶስ በጣም ብዙ ተንከራትቻለሁ። በጣም ብዙ ህፃናት ልጆቼ ከተለየዋቸው ውስጥ ጀምሮ እነሱን እንኳን ለማግኘት እኔም ድርጅት ውስጥ ገብቼ ስለነበር ከድርጅት አውሳድ የሚባል ድርጅት ውስጥ ልወጣ የቻልኩት የልጆቼ ናፍቆት ነው። ያለብኝ ችግር እንዳለ ሆኖ ቤት ክራይ መክፈል አልችልም፣ መኖር አልችልም፣ ስራ የለኝም ምናምን። ነገር ግን ሊያስወጣኝ የቻለው ምንድን ነው? የህፃናቶች ልጆቼ ናፍቆት መቻል አቅቶኝ ነው። እንግዲህ ተመልከቱ ኢትዮጵያውያን፣ ከዛ በኋላ ወጥቼ ነው ወደ ጸሎት ቦታ በሚሄድ ሰዓት ጸሎት ሲደረግልኝ ፈውስ ሳገኝ መድኃኒት ነው። እውነቴን ነው፣ ጸሎት መድኃኒት ነው። በእውነት ነው የምነግራቸው ኢትዮጵያውያን፣ ወደ ራሴ የተመለስኩት። ስለዚህ ኢትዮጵያውያን እኔ በተሰራብኝ ድግምትና በተሰራብኝ ሟርት ህፃናት ልጆቼን እንድጥል ተደርጌያለሁ። ራሴን እንድጥል፣ ራሴን በቃ እንዴት ብዬ ልንገራቸው? ተስፋ እንድቆርጥ በቃ ማንም ካጠገቤ እንደሌለ ማንም በቃ ጌታ ኢየሱስ በዙፋኑ ላይ እያለ እኮ ነው በቃ አልቅሽ አልቅሽ በቃ ቤት ውስጥ በር ዘግቼ ቁጭ ብቻዬን። በእውነት ነው የምነግራችሁ ኢትዮጵያውያን፣ ከሰው ጋር ያለ መቀላቀል ሰው ሁሉ ሲያየኝ የሚሰድበኝ በቃ የሆነ ነገር የሚለኝ ይመስለኛል። ቶሎ ብሎ ሰው ትክ ብሎ ካየኝ እንባዬ ይቀድመኛል። በእውነት ነው የምነግራችሁ ኢትዮጵያውያን ስለዚህ እንደኔ የታሰራችሁ እግዚአብሔር አምላክ ከእስራት ይፍታችሁ። እኔ ደግሞ ከታሰርኩበት ጌታ ኢየሱስ እንዲፈታኝ አብዝታችሁ ጸልዩልኝ፣ ጸለታችሁ አይለየኝ። በትልቅ በትልቅ በትልቅ ስብራት ውስጥ ነው፣ ልቤ ተሰብሯል። ምክንያቱም አእምሮ በሽተኛ ናት፣ ህፃናቶቹን ብንሰጣት ጉዳት ታደርስባቸዋለች፣ ትደበድባቸዋለች፣ ልጆቹን የሆነ ነገር ታረጋለች ምናምን እንደዚህ ተባልኩ። በእውነት እንግዲህ አስራ ሶስት አመት ሙሉ ያሳደግኩት ልጄ ለመጀመሪያ ጊዜ ሲለየኝ ጠፍቶ ሄደብኝ። ታስታውሳላችሁ ልዑል የጠፋብኝ ብዬ እንደውም አልቅሻለሁ። ልጄ ጠፍቶ ሄደብኝ። ጠፍቶ ከሄደ በኋላ ነው እንግዲህ ደግሞ በወሩ በወሩ እኔ ክፍለ ሀገር ይዤ ልጆቼን ሄድኩኝ። ከዛ በኋላ ደግሞ አባቴን አጣው። ከዛ ደግሞ እንደገና በወሩ ልጆቼን አጣው ማለት ነው። ይህ የእናትና የልጅ ፍቅር እንዲህ በቀላሉ እንዲህ በቀላሉ ተለያዩ እኮ ተብሎ ዝም የሚባል ጉዳይ አይደለም። በእውነት ነው ምነግራችሁ ኢትዮጵያውያን ጠንክራችሁ ጸልዩልኝና ልጆቼን የማገኝበትን መንገድ ከልጆቼ ጋር መሆንበትን ልጆች ወደ እኔ ባይመጡ እኔ ወደ እነሱ የምገባበትን መንገድ። በእውነት ኢትዮጵያውያን እንቅልፍ ስላጣሁኝ ነው እረፍት ስላጣሁኝ ነው። ተኝቼ እምባዬ ይፈሳል፣ ቆሜ እምባዬ ይፈሳል እየተራመድኩኝ በጭንቅና በሐዘን ነው የሚሄደው። ምክንያቱም እናት ነኝ። እውነት ኢትዮጵያውያን አባት የላቸውም እነዚህ ሕጻናቶች እናት እኔ ነኝ፣ አባት እኔ ነኝ። በእውነት ከጀርባ ያለው የኢትዮጵያ ሕዝብ እግዚአብሔር ይመስገን፣ እናትም አባትም አላቸው ለልጆቼ። ነገር ግን እኔ ከምጎዳ፣ ከማለቅስ፣ ልጆቼም ከሚያለቅሱ በቃ፣ በድግምት አሰራር እኔና ልጆቼ እንዲህ እንድንሆን ሆነናል። ነገር ግን እግዚአብሔር በህይወት ጠብቆ ከያዘን እባካችሁ ኢትዮጵያውያን ከልጆቼ የምገናኝበትን መንገድ ከልጆቼ ጋር የምሆንበትን መንገድ አስተካክሉልኝ። ስለ እግዚአብሔር ልለምናችሁ፣ ኢትዮጵያውያን የሰው ልጅ ያጠፋል፣ የሰው ልጅ ብዙ ነገሮችን ያስቀይማል። ነገር ግን ይቅር ካለ ይቅር ማለት ግድ ነውና እውነት ማንኛውም በማንኛውም እምነት ውስጥ ያላችሁ ኢትዮጵያውያን፣ በቃ እኔ አሁን ወደ ራሴ ተመልሻለሁ። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን፣ ክብር ለመድኃኒዓለም ይሁን፣ ክብር ለጌታ ኢየሱስ ይሁን። በእውነት ነው የምነግራችሁ ወደ ቀልቤ ወደ ራሴ እየተመለስኩ ያለው ስለሆነ ከዚህ የበለጠ ደግሞ ወደ ራሴ እንድመለስ ህፃናት ልጆቼን አጥቼ ብዬ ተስፋ መቁረጥ ስሜት እየተሰማኝ ራሴን ከምጠላ በቃ ለነገ መኖር እንድችል በቃ ኩ ልጆች አልተለዩኝም፣ እግዚአብሔር ይመስገን ብዬ ወደ አእምሮዬ በደንብ እንድመለስ እባካችሁን እርዱኝ። በእግዚአብሔር ስም ልለምናችሁ። እኔ ህጻናቶች ልጆቼን አጥቼ መኖር ከብዶኝ ነው። በቃ ከበደኝ። እንዴት ልኖር? መጀመሪያ እንደነገርኳችሁ አገር ቤት ባልሄድኩ ነበረ። ከሄድኩኝ በኋላ ድግምት አደሱብኝ፣ እንደ አዲስ ሰሩብኝ። ከዚህ በፊትም ድግምት ተሰርቶብኝ እንዲህ ስመጣ በመጀመሪያ ሰዓት ያለኝን ንብረት በሻንጣ ልብሴ፣ ወርቄ፣ ምን ምን ሁሉ አውልቄ ለማላቃት ሲሰጥቻለሁ አስታውሳለሁ። በኢትዮብ ላይ ተናግሬዋለሁ። ከዚህ በፊት ከእንደገናም ሁለተኛም ስመጣም እንደዚሁም ሌላ ነገር ገጥሞኛል። አሁን ለሶስተኛ ጊዜ ሲሄድ ደግሞ ይኸው እንደ አዲስ ሲታደስብኝ ልጆቼንም አጣው። ራሴንም ብዙ ነገር ውስጥ ከትቼ ራሴን እንዳጣው ነው የምቆጥረው። ምክንያቱም በግድ ነው ቆም የሚሄደው። ተጽናንቼ ነው በምህረቱ እግዚአብሔር አምላክ ትንሽ ፈውስ አድርጎልኝ እንጂ ምህረት አድርጎልኝ እንጂ በአሁኑ ሰዓት ይህንን ሁሉ ነገር ማውራት የምችል እናት አልነበርኩም። ነገር ግን እሱ መሀሪ ስለሆነ እሱ ቸር ስለሆነ እሱ እሩሩህ ስለሆነ እሱ አዛኝ ስለሆነ ራርቶልኝ ዛሬን እንደዚህ እንድናገር ችያለው። ያለው ውድ ኢትዮጵያውያን ቤተሰቦቼ፣ የቲክታክ ላይ የምትሰሩ እህት ወንድሞቼ፣ በእውነት በተለይ እነ ማርትዬ ቤተሰቦች አሁን ለምን ዝም እንዳላችሁ ባላውቅም ነገር ግን አትርሱኝ፣ በእውነት አትርሱኝ። ዛሬ ላይ ብቻዬን ሆኜ ሳለቅስ ታስፈልጉኛላችሁ። ትናንት ከልጆቼ ጋር ሆኜ እንደዛ መልካም እንደሆናችሁ ሁሉ አሁን ደግሞ ብቻዋን ሆና እጇን የተቆረጠው ልጆቿ ነበር በሱን የምትለምነው በእነሱ ነበር የምትበላው። እንደዚህ ምናምን አይባልም። እጇን የተቆረጠው እኔ ልጆቼን በማጣቴ ነው እንጂ በህፃናት ልጆቼ ምግብ እነሱ በእነሱ እየለመንኩ ምግብ ለመብላት አይደለም። ተው ኢትዮጵያውያን። እንኳን እኔ እንደ እውነቴን ነው የምነግራችሁ። እውራ ሞራ የሚቀልብ አምላክ እኮ ነው ያለን ጌታ ኢየሱስ ክርስቶስ እኮ፣ እኔን ልጁን እንዴት ነው ሳያበላኝ የሚያድረው? በእውነት ተው፣ እንደዚያ አትናገሩ። እኔ ልጁ ነኝ፣ እኔ የእንጀራ ልጁ አይደለሁም ለአባቴ ለአምላኬ። ስለዚህ እሱ ይመግበኛል፣ የሰማይ አምላክ እኔን ይመግበኛል። ነገር ግን ህፃናት ልጆችን የምፈልገው ለጥቅም ሳይሆን በእናትነቴ ነው። በእናትነት ሰላም ሰላም፣ የተከበራችሁ ና የተወደዳችሁ ውድ ኢትዮጵያውያን እንደምን አላችሁ? ሰላም አላችሁ? ውድ ኢትዮጵያውያን ስለ እኔ የምትጨነቁ እንዲሁም ደግሞ ስለ እኔ ና ስለ ልጆቼ የምታዝኑ ውድ ኢትዮጵያውያን ቤተሰቦቼ፣ እንግዲህ ያው ጌታ ኢየሱስ ክርስቶስ እያጽናናኝ ያለ መድኃኒት ኢየሱስ ክርስቶስ አይዞሽ እያለኝ ነገም ዛሬም እሱ እየተንከባከበኝ አለሁ ማለት ነው እያንዳንዷ ቀን ስትመሽ እና ስትነጋ ጌታ ኢየሱስ ክርስቶስ አመሰግናህ እለው ላለሁ እና